ከተተረጎመ ይሄ ኦሪጂናል አይደለም። ሳታምኑበት ነው እንዲህ በአማርኛ ያወጣችሁት። እኔ በኢየሱስ ላይ የጠላትነት ዘመቻን መክፈት የምፈልገው ፍጻሜ ካፊር ሆኖ ጀሃንም እንዲገባ ነው። ጀሃንም የሚያስገባው ኢየሱስ ክርስቶስ እንደሆን ተረድታን ማለት ነው። የአላህ ሰላም በሱ ላይ ይሁን። ወንድሜ መሆኑን እኮ እኔ አምናለሁ። ሙስሊም ነኝ። ሙስሊም ነው ዓለም ላይ ያሉ ሙስሊሞች ጠቅላላ ያከብሩታል። ሰላም በሱም በእናቱም ላይ ይሁን። ከድንግል ማርያም ተወለድኩ ሲል እንዲያው በስጋ ፈቃድ የተወለደ መሰለ እንዴ! ወንድማችን ነው። ድፍረት ነው በጣም። አንድ ቦታ ጀነም ያስገባን ኢየሱስ ክርስቶስ አለ፣ አንድ ደግሞ ወንድማችን ነው ሙስሊም ነው አለ ኢየሱስ ክርስቶስ። አሁን ሙስሊም ነው ብለብትል፣ አሁን እንዲያው መጽሐፍ ቅዱሱ ቀርቶ ቁራኑ አሳልፎ ይሰዳል። ሲነበብ የሰውን ህሊና መማረክ የሚችለውን ማንንም የሚያስቆመውን የሚያስለቅሰውን ቃል አወረድኩልህ አለ የቁራንን ማንነት ለማወቅ ፈልጌ ነው ቁራን ውስጥ የገባሁት ሳነበው ያቅለሸልሸኛል እሱ ግን ምን አለ የሚያስለቅሰውን ስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በቸርነቱ ጠብቆ እስከዚች ሰዓት ላበቃን ለአባቶቻችን አምላክ ለመድኃኔ ዓለም ክርስቶስ ክብር፣ ምስጋና፣ አምልኮት ለእርሱ ይሁን። ዛሬ እግዚአብሔር መንፈስ ቅዱስ በገለጸልኝ በዘመናችን ላይ ለተነሱት አላውያንና ካህዲያን መልስ ለመስጠት ተዘጋጅቻለሁ። ከሚያነሳቸው ጥያቄዎች የስላሴን አንድነትና ሶስትነት እንዲሁም ኢየሱስ ክርስቶስ ሰው ነው፣ አምላክ አይደለም። አምላካችን ብለው የሚያዩትን አምላክ እርሱ ብቻ ነው። የክርስቲያኖች አምላክ ሰው ነው፣ አምላክ አይደለም፣ የተለያዩ ጣዖታትን ነው የሚያመልኩ በማለት ጽፈዋል፣ በሲዲ አውጥተዋል። ይሄ የማውቀውን ቤተ ክርስቲያን ሂዱ የማውቀውን ክርስቲያን ለማታለልና ለማጥመድ የተደረገ ስልት እንደሆነ ለሁላችም ግልጽ ነው፣ ግን እነዚህን ነገሮች ለማለፍ አልቻለም። በቁጥር አንድ ሲዲና ቁጥር ሁለት ሲዲ ላይ መልስ ሰጥተናል። ቀሪ መልሶች ነበሩ። በነዚያ ቀሪ መልሶች ላይ ዛሬ ለሶስተኛ ጊዜ መልስ ልንሰጥ ተነስተናል። አሁንም ለሁላችን ማስተዋሉን ጥበቡን የድንግል ማርያም ልጅ መድኃኔ ዓለም ያድለን። የእኛ አምላክ ኢየሱስ ክርስቶስ ሰው ብለው ሲናገሩ የእነርሱን አምላክ ምን ለማለት ፈልገው ነው? የእኛን አምላክ የሰው ልጅ ነው ብለው በክርስቲያኖች ላይ ሲነሱ አባቶቻችን ድሮም ሲሰጡ መልስ ሲነሱ ሲሰጡ ዛሬም የአባቶቻችን ፈለግ ይዘን እኛም መልስ እንሰጥ ተዘጋጅተናል። የእነርሱን አምላክ ማንነት እንድንገልጽላቸው ፈልገው ይሆን ሳይሆን አይቀርም። እስኪ በመጽሐፍ ቅዱስ አንድ ጥቅስ እናንሳና ሁለቱን እናብራራው በዘጸአት ምዕራፍ 20 ቁጥር አራት ላይ እንዲህ ይላል በሰማይ ካሉት በምድርም ካሉት ለማንኛውም ለተቀረጸ ምስል አትስገድ ይላል። በሰማይ ካለው ሲል በሰማይ ምን እንደሚኖር ለማንኛችንም ግልጽ ነው። አታምልክ፣ አትስገድ ይላል። አብርሃም ድሮ አባቱ በጣዖት ያመልክ ነበረ። ቀጥሎም እሱ ጣዖቱ አልናገር ሲል አላህ እንደ አላህ የማይናገር አምላክ ሲሆንበት ጣዖቱን እየሰባበረ በሰማይ ካለሹው ግዙፍ ከሆኑት ፍጥረታት ለፀሐይ ሰግዶ ነበር። ማን አብርሃም በዚህ ሰዓት ፀሐይ ደመና ሲከልልበት ይችማ አምላኪ አይደለሽም፣ ደመና ከልሏታን በማለት ለፀሐይ አልሰግድም ብሎ አምላከ ፀሐይ ተናበበኒ እባክህ የፀሐይ አምላክ አናግረኝ፣ አለ። በዛን ሰዓት አባቶቻችን ነቢያትን ሲያናግር የነበረው የድንግል ማርያም ልጅ ኢየሱስ ክርስቶስ ለነ ኢሳያስ በትንቢት የተናገረ፣ ለነ ሙሴ በሲና ተራራ ላይ የተገለጸ በሥጋ መጥቶ ሙሴን ከመቃብር ኤልያስን ከበየረ ሕያዋን በሰረገላ ተነጥቆ የሄደውን ኤልያስን አምጥቶ ሙሴን ከመቃብር አስነስቶ ድሮ የገባለትን ቃል ኪዳን ሐዋርያትን ሶስቱን ሐዋርያት ከኢየሩሳሌም ይዞ ወጥቶ በደብረ ታቦር ተራራ ላይ የተገለጸው የድንግል ማርያም ልጅ ኢየሱስ ክርስቶስ ሰው ብለው ሰዎች ዛሬ አፋቸውን የሚከፍቱበት የድንግል ማርያም ልጅ ኢየሱስ ክርስቶስ ለአብርሃም ምን አለ? ተገለጸለት። የፀሐይ አምላክ አናግረኝ በሚለው ሰዓት ያናገረ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። አምላከ ፀሐይ ተናበበኒ፣ የፀሐይ አምላክ አናግረኝ እያለ አብርሃም ማንን ይጠይቅ ነበረ? አምላክ ኢየሱስ ክርስቶስ አምላካችን ኢየሱስ ክርስቶስን እባክህ አናግረኝ ሲለው አናገረው። ማን? መድኃኔ ዓለም ክርስቶስ። ለዚህ ነው በዮሐንስ ወንጌል በምዕራፍ ስምንት ቁጥር ሃምሳ ስድስት ላይ አባታችሁ አብርሃም እኔን ያይ ዘንድ ሐሴት አደረገ አየም ደስም አለው ያለ፣ ከአብርሃም በፊት አብርሃም ሳይወለድ እኔ አለው ያለው፣ አይሁዶች ገና ሐምሳ ዓመት አልሞላህም አብርሃም እኔን አየ ሐሴት ማደረገ ብለህ ምትል ሐምሳ ዓመት ያልሞላህ ብለው ለመውገር ድንጋይ አነሱ። አምላካችን ኢየሱስ ክርስቶስ እውነታዊ የሆነው መድኃኒ ዓለም ክርስቶስ ግን ምን አለ? ከአብርሃም በፊት ማን አለ አለ እኔ አለዋለ። አናግሮታና አብርሃምን ኢየሱስ ክርስቶስ አናግሮታ፣ ተነጋግረዋል። አነጋግሮታን ኢየሱስ ክርስቶስ። ስለዚህ ያን ጊዜ ያነጋገረው አብርሃምን በአይሁድ ፊት አምላካችን ኢየሱስ ክርስቶስ መስክረዋል። ለዚህ ነው አምላክ ከጸሐይ ተናበበ የሚያለው አምላክ የጸሐይ አምላክ አናግረኝ ብሎ ሲያናግረው አምላካችን ኢየሱስ ክርስቶስ ያናገረው ለዚህ ነው ለአይሁድ በዮሐንስ ስምንት ሀምሳ ስድስት ላይ ይህን ቃል የተናገረው። አብርሃም ሳይወለድ በፊት እኔ ያለው እያል አምላካችን በሚገባን ቋንቋ ያስረዳል። አብርሃም በፊት ኢየሱስ ክርስቶስ ነበረ። ለምን አናግሮታና፣ አምላከ ጻይ ተናበበኒ በሚለው ሰዓት አናግሮታን ማለት ነው። ዛሬም በላይ በሰማይ ላሉት አብርሃም ለፀሐይ እንደሰገደው ሁሉ ዛሬም ጨረቃን አይተው በመካ መዲና ላይ ጨረቃን አይተው አብርሃም አውቆበት የተመለሰውን ጨረቃን አይተው በመካ መዲና ላይ ጨረቃን ሳያዩ የማይበሉ ጨረቃን አይተው የሚበሉ አህዛቦች ናቸው፣ ዛሬም በእኛ ላይ የተነሱት። ዛሬ በስልክና በሬዲዮ ተነግሯቸው በኢትዮጵያ ያሉትም በሌላው ሀገርም ያሉት ከመካ መዲና ተነግሯቸው ጾምን ይፈታሉ። ለምን? ጨረቃዋ ታይታለች ተብላ ጨረቃዋ ታይታለች ዛሬ ፍቱ ተብሎ ሕግ ይወጣላቸዋል። ው ጨረቃ መብራት ባልነበረበት ስልክ ባልነበረበት ሰዓት በላይ በሰማይ የሚለው በጨረቃ በከዋክብት በባንዲራቸው ላይ በመስጊዳቸው ላይ የኮከብ አርማ የሚያስቀምጡት ምኑን ይዘውት ነው ነው ። ይህንን ስህተታቸውን ሳርሙ ቁራን እናይተነዋል፣ ዳስሰነዋል። ወደፊት ማሁን የምናየው ነው። ወደፊት የምናየዋለን። የቁራን ማንነት ግልጽ ነው። ይህን እንድንነግራቸው ነው እንዴ? ይህንን አምልኮታቸውን እንድንገልጽላቸውና እንድናብራራላቸው ነው እንዴ? እኛ እኮ ሙስሊሞችን እንወዳቸዋለን እናከብራቸዋለን፣ እናፈቅራቸዋለን። የፍቅር አምላክ ስላለን ኢየሱስ ክርስቶስ። እነሱ ግን በአንዳንድ መሪዎች፣ በተሳሳተ መሪዎች እኛን ይጠሉናል። እያየን ነው፣ ብዙም አድርገውብናል። ይህን እንድንናገርላቸው ነው። በጣዖት እኮ ነው የሚጓዙት። ጣዖትን በማምለክ ነው በምድር ሲል በሰማይ ከዋክብትና ፀሐይን ሲያስቀምጥ ጨረቃን ሲያስቀምጥ፣ በምድር ሲል ደግሞ ለጣዖት ነው። መካ መዲና ላይ የለዘበ ድንጋይ የለም አለ። ድንጋይን አለዝበው ነው በድንጋዩ ስለሚያመልኩ ነው። በዘመኑ እስራኤላውያን ጣዖት ሰርተው ሲያመልኩ ስለነበረ፣ በምድር በጣዖት በተሰራ አታምልክ አትስገድ ማለት ነው። በሰማይ ሲል ፀሐይ ጨረቃን ከዋክብትን ሲል ነው። አይተናን አምልከዋል ስለዚህ ስተታችሁን የራሳችሁን ስተት እንድንናገርላችሁ ነው እንዴ፣ ለምን አታርፉም? ይህንን ማለና ወደ ሥላሴ አንድነት ሶስትነት ገብቶ ሲዋኛ አይተናን እስኪንስማው ወደ ሱ እንሄድ። ኦሪት ዘፍጥረት ምዕራፍ አንድ ከቁጥር 26 እስከ 27 እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። ይሄም የሚያሳየው የእግዚአብሔርን አንድነትና ሶስትነት ነው ብለው ነበር። ይሄ ጥቅስ በምንም አይነት መንገድ ሥላሴን ይጠቁማል የሚል ሀሳብ የለውም፣ ነው ይሄ የግል መረዳትህ ነው። ተሳስተሃል እንኳ ከተባልኩ የተሻለ መረጃ ለምንድን ነው የማይቀርበው? ጥቅሱ የሚያመላክተው ምንድን ነው? እግዚአብሔርም አለ ሰውን በመልካችን አለ። አሁን ዋና የተፈለገው እዚህ ጋር ነው። በመልክ አላለም በመልካችን ስል እኛነት አለ ማለት ነው እንደ ምሳሌያችን አለ፣ እንደ ምሳሌ ያላለም እኛነት አለ። እንፍጠር አለ ቀጠለና ደግሞ ልፍጠር አላለም። አሁንም ይሄን እኛነት ነው እንግዲህ ተመዞ ወጥቶ የሱን አንድነትና ሶስትነት ያሳያል የተባለው። እንደው ነፃ ጥያቄ ለመጠየቅ ብዙም ክርክር ለማብዛት የማይፈልግ አንድ ነፃ አስተሳሰብ ያለው ግለሰብ እንደው ፕሮግራም ምን ያመላክታልና ምን ትረዳለህ እንኳ ቢባል እግዚአብሔር በአንድነቱ ውስጥ ሶስትነት መኖሩን ይረዳል። እኛነት በሶስት ይገደባል። ከአረብኛው ቋንቋ ውጭ ያለ ማንኛውም ፕሩራል ኔም ከአንድ በላይ ላለ ነገር የሚሰጥ ነው አይደል? ሁለትስ ሊሆን አይችልም። በዚህ ጥቅስ ላይ እግዚአብሔር እንፍጠር ብሏል። እኛ ስላለ ሶስት ነው አሉ። እሺ ዘጠኝ ነው ምንል እንደ ምንድነው? የእኛ ሰተርስ ሶስት መሆኑን የገደበው ሐሳብ የት አለ? ስድስት ነው ብልስ? አስራ ስድስት ነው ብንልስ? እንፍጠር ነው ያለው እንጂ ለሶስት የሚል ሐሳብ አልገባበትማ አንተ አንድነቱን በሶስትነቱ ውስጥ ገልጾታል ብለህ የምታምን ከሆነ ወንድም ዲያቆን ቢንያም ፍሬው እስኪ ሶስትነቱን የገደበበትን ማስረጃ ስጠን። መጽሐፍ ቅዱስ እንዲህ ይላል፣ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር አብ ፍቅር፣ የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን ይላል። ምን ማለት ነው ይሄ? ለምን የአብ ብቻ እላለን ወይስ የኢየሱስ ክርስቶስ ለምንስ የመንፈስ ቅዱስ ብቻ አላለም? ሶስቱን መጥቀስ ለምን አስፈለግም? አንድነቱን ሶስትነቱን ሲገልጽ ነው ይህ ቃል። ኢየሱስ ክርስቶስ ለብቻው፣ እግዚአብሔር አብ በለብቻው፣ መንፈስ ቅዱስም ለብቻው አድርጎ አስቀምጦታል። ይህንን አላየውም ወይስ ሰዎች ልታደነጋግር ደነጋግር ተነስተሃል? ሆን ብለህ ተነስተሃል ማለት ነው። መጽሐፍ ቅዱስ አሁንም እንዲህ ይላል ማቴዎስ 28 ቁጥር 19 ላይ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ። በማን ስም? በአብ ስም፣ በወልድ ስም፣ በመንፈስ ቅዱስ ስም አለ። አብ፣ ወልድ፣ መንፈስ ቅዱስ ሶስቱን ለምን መጥቀስ አስፈለገ? ለምን በአብ ብቻ? አብ እግዚአብሔር ነው ብለሃል። ኢየሱስ ክርስቶስ ሰው ነው ብለሃል። ታዲያ ለምን በአብ ብቻ አላለም? ሰው ከሆነ ኢየሱስ ክርስቶስ በሰው ልጅም ተጠምቀን እንድናለን ማለት ነው። በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዝሙር ያደርጓቸዋል። ይህንን አምላክ ነው አንድነቱን ሦስትነቱን የምንናገር። ሌላም አለ ይናገራል፣ መጽሐፍ ቅዱስ ያብተነትነዋል። ኢሳያስ ስድስት ቁጥር ሶስት ላይ አንዱም ለአንዱ ቅዱስ ቅዱስ ቅዱስ ሰራዊት ጌታ እግዚአብሔር፣ ምድር ሁሉ በክብሩ ተሞልታለች ይላል። ታዲያ ይህንን አላየሁም? ወይስ አያስፈልግም የሚያስፈልግ ቢሆን ሶስትነቱ ለምንስ አልፎ አምስት ለምን አልሆነም ለምንስ አንተ እንዳልከው ለምን ዘጠኝ ያልሆነ ለምን ሶስት ብቻ ሆነ መጽሐፍ ቅዱስ እኮ የኛ ነው እውነተኛን ቃል ለተቀበሉት ህዝቦች የተሰጠ መጽሐፍ ነው ታዲያ ሳይገባ እዚህ ውስጥ የምትገባው ለምንድን ነው ስህተትን አርብ እንዲያው ለመሆኑ አልናቸው ሰጠናቸው የሚለው ቁርአን ምን ማለት ነው? ለእስራኤል ልጆች መሪ ያደረግ ነው ይላል። ለምሳሌ ያ ምን ማለት ነው? እግዚአብሔር አንድ ከሆነ አንድነቱን ለምን አይናገርም? እግዚአብሔር አንድም ሶስትም ነው። እስኪ የተሻለ ማብራሪያ ያምጣና ይሄን እኛነትን በሶስትነት ይፍታው። የቱ ጋ ነው እግዚአብሔር ሶስት ነው የሚለው መጽሐፍ ቅዱስ? አንድነቱን ሶስትነቱን አምጣና እርታኝ፣ ስላሴነቱን አምጣና እርታኝ ብለሃል። ዕዝራ ሱቱኤል ምዕራፍ አራት ቁጥር አንድ ጀምሮ እስከ ስድስት ስታነበው ስላሴ እያለ ያው ይናገራል ማለት ነው። ስለዚህ መጽሐፍ ቅዱስ ይናገራል። አንተ ራስ በአንደበትህ አልተናገርክም። በአንደበትህ ከሶስቱ ቅዱስ አንዱ ወልድ ከሰማይ ሰማያት ወርዶ ከድንግል ማርያም ተወለደ አላልክም። ከስላሴ ሶስቱ አካሎች ሁለተኛ የሆነው እግዚአብሔር ወልድ እኛን ለማዳን ከሰማያ ሰማያት ወርዶ በድንግል ማርያም አደረና ከስጋዋ ስጋ በነፍሷ ነፍስ ነስቶ። ሌላው የሚበላው ኢሳ የማይበላውን አላህ መሆን ይችላል። አላህ ግን አይበላም፤ በሱራ 6 14 ጠቅሳል። ጌታችን አይበላም አይጠጣም ከተባለ የሚበላውና የሚጠጣው ኢሳ የማይበላውንና የማይጠጣውን ጌታችን መሆን ይችላል አይችልም። ካልቻለ ፍጡር ሆነዋል ማለት ነው። አሁንም በዚህ ጥቅስ ማለት ነው። እንዳው ለመሆኑ አላህ አፍ አለው? ጆሮ አለው? አይን አለው? የለውም እኮ ሁሉም ነገር የለውም። አይን ቢኖረው አይቶ አስተውሎ ይናገር ነበር። ተቀርጾ የተሰራ ምስል ስለሆነ ነው ጣዖት ስለሆነ ነው እንጂ እውነተኛውን አምላክ ያስተምራችሁ ነበር፣ ያስረዳችሁ ነበር። አፍ ስለሌለው፣ አዎ አይበላም የእኛ አምላክ ግን እንደ ሰው በምስሉ ተገኝቷል። ኢየሱስ ክርስቶስ በምስሉ እንደ ሰው ተገኝቷል። እንደ ሰው በተገኘበት ሰዓት ላይ ያው በላ፣ ጠጣ፣ ተነጋግረንበታል። እነዚህ በፊትም በፊልጵስዩስ ምዕራፍ ሁለት ቁጥር ስድስት እስከ ስምንትም በምስሉ እንደ ሰው ተገኝቶ ራሱን አዋረደ በአንደበትም ተናግረዋል እግዚአብሔርነትን እንደመቀማት አልቆጠረም ነገር ግን የባሪያን መልክ ይዞ መጣ ብለህ ባንደበትም ተናግራል ፊልጵስዩስ ምዕራፍ ሁለት ከቁጥር አምስት እስከ ስድስት እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ነው የሚለው ይህ ሁሉ ምን ማለት ነው አስተውለ ለምን አትራመድም ስህተትን አሁንም አርም አስተካክልን ስህተትን አርመ ተጓዝ ሌላው አላህ ግን አይጠፋም። ኢየሱስ ክርስቶስ ይጠፋል ሲል ሰምቸዋለሁ። አልመሲህም ዒሳም ቢሆን ዓለይሂ ሰላም፣ የአላህ ሰላም በእሱ ላይ ይሆን፣ በአላህ እጅ ምን ሊሆን ይችላል? ሊጠፋ ይችላል። ማንም አያድ ነው። ጌታችን አምላካችን አላህ ግን ይጠፋል አይጠፋም። ኢየሱስ ክርስቶስ ይጠፋል፣ አላህ ግን አይጠፋም። ነቢዩ መሐመድ በመካ መዲና ውስጥ ሶስት መቶ ሰላሳ ስድስት ጣወትን ሲያፈራርስና ሲያጠፋ በመካ መዲና በሰሜኑ በኩል የነበረውን ጣዖት አላፈረሰውም። እሱም ግን ሊያመልከው ፈለገ፣ አመለከው አምልኮት ስለነበረ እሱ ስላልጠፋ አላህ አይጠፋም ብሎ በቁርአኑ ላይ ስላሰፈረልህ አሁንም አይጠፋም ብለ ተናገር። የእኛ ግን አምላክ የእኛ ግን ጌታ ኢየሱስ ክርስቶስ እንኳን ራሱ ሊጠፋ ኢየሱስ ክርስቶስ ሊጠፋ ይቅል በእርሱ ያመነ ሁሉ አይጠፋም ብሎ መጽሐፍ ቅዱሳዊ መልስ አለ አስቀምጦልናል። በዮሐንስ ወንጌል በምዕራፍ ስድስት ቁጥር ሃምሳ አራት ላይ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው ቢሞት እንኳን በመጨረሻ ቀን አስነሳዋለሁ። ማን? ኢየሱስ ክርስቶስ። በማን ያመነ አይጠፋ ማለት? በኢየሱስ ክርስቶስ ያመነ ለዘላለም ይኖራል። የና